የሀገሬ ልጆች ገብተናል፣ ገብተናል፣ ገብተናል ሀገራችን። ጋይስ ከስድስት አመት በኋላ ቤት የገባሁኝና ውሻይን ላሳያችሁ። እቺ ውሻ እኔ ነኝ ያሳደግኳት። ስድስት አመት ካየችኝ ትነክሰኛለች ወይ ሳትነክሰኝም። ሎዶስ ነው የምትባለው ስሟ። ብነክሰኝስ ጌታ ሎዲ ስሙ፣ የማራራ ህዝብ እንዳለን የምታውቁ እንደዚህ ፍርድ ላይ ቁልፍ ሲገጠምለት ነው። ውጭ ሀገር ማለት ነው ካናዳ። እንደዚህ ቁልፍ አይቻላቅም። ዝም ብለህ ከፍተህ ምግብህን ታወጣለህ፣ ትዘጋለህ። እዚህ ግን ቆልፈህ ነው ወዳጄ፣ ትቆልፋለህ፣ ቁልፍህን ታወጣለህ፣ ከዛው ይዘህ ኪስህ ላይ ነው። አንዳንዱ ማም ይውጠዋለህ። ከዛ አርቶ ነው እንደገና ከፍተው። ያን ያህል እምነት ይቆልበታል ወይ? ጉጤ ስሙ እዚህ ማለት ነው። ስለኔ እያወሩ ነው። ስለኔ እያወሩ ነው። ስሙ ሱ ሰላም ስለ እኔ ነው የምታወሩት። ከእዚህ ሆኜ እየሰማሁ እኮ ነው። ይገርሞኝ እ አንቺ ቴንክ ዩ። እሷ ያው ተጨናንቆ ነው እያለች ነበረ። ቴንክ ዩ እናቴ ቴንክ ዩ ሰሞች እ ወይ ታም ወቼው ጉድ እንደዚህ ነው በቃ ሲያወሩ ሰሟቸውና፣ አዶናይ እኮ በቃ ቸግሮኛል አላለም ጨንቆት ነው ምናምን ያሉ፣ ሞቼ በቃ በሳቅ ወይ ተአምር። ህይወት ግን ስሙኝማ ጫካ ጫካ ላይ መሽናት እንዴት አባቱን ደስ እንደሚል እግዚአብሔርን። ካሁን በኋላ ሽንት ቤት አልፈልግም፣ ጫካ ላይ መሽናት እንፈልግ። በስመ አብ አሁን ውስጥ ቅዱስ ጅብ ጅብ አለ አለ። ተፈጥሮ እንደዚህ እንድንሸናኮ ነው የተፈጠረው ነው በቃ እንደዚህ በቃ፣ ታዲያ ጠብቁ እንግዲህ ጀምራችሁታል። ትጠብቃለች አስበዋል በዋል ኦኮርድ እስኪ ህይወት እንዴት ነው? ታዲያ ሰላም ነው? ቀናቸው እንዴት እየሄደ ነው? ላይፍ አንዳንዴ ሊከብድ ይችላል፣ ሊከብድ ይችላል ህይወት ስማ ውሃ ጠጡ፣ የምላችሁ ለዚህ ነው። ውሃ ጠጪ፣ ሁልሽም ደርቀሽ እየዋልሽ ነው። እዛ ታረጋክ ችግር የለውም። ውሃ ስለምጠጣ ነው አለ ገና አለ ገና አለ ገና ገና አለ ገና በቃ አሁን እኔ በረሃ ላይ የድሮ አያቶቻችን ቤት አልነበራቸውማ። እኔ እበላ ነበር ባንበሳ በቃ እየሸናው መጀመሪያው የምበላው እኔ እና ደስ ይላል። ወዳችኋለሁ። ቴንክ ዩ ቪዲዮዎችን ስለምትከታተሉ። ህይወት በጣም ነው የሚያምረው። እሺ እዚህ ሀገር ማለት ነው ደፋር ካልሆንኩ መሻገር አለ። ልንገራችሁ እኔ ቆሜ ልቀር፣ ከአዲስ አበባ ጋር ፍቅር ይዞኛል። ወደ ሀገሬ የምመለስ አይመስለኝም። ወደ ካናዳ ሀገሬ የምመለስ አይመስለኝም። ትንሽ ልጎዳል። ጣል ጣል እያረጥኝ ነው፣ በሙድ ማለት ነው። ግን ተመችቶኛል። እውነት ለመናገር ግን ወደ ሀገሬ የምመለስ አይመስለኝም። ወደ ፓስፖርት ያለኝ ሀገር ያው እንግዲህ እንደፈራ ነው፣ ተጋጭተናል። ምንም ማድረግ አይቻልም። እንደፈራ ነው፣ ተጋጭተናል። ከዚህ በፊት ፖስት ያልኩት ቪዲዮ አለ ራይድ ውስጥ ስት ሆን ነው። ይኸው ጭቅጭቅ ውስጥ ናቸው። ምንም ማድረግ አይቻልም። አደባባይ ቆመን ያለ ነው። እስኪ እሺ፣ ወንድሜ እያስታረቃቸው ነው። እኔ ሞሮድ አልችልም። እዚህ መሀል አደባባይ አደባባይ ነው ያለ ነው። ሀበሻ ማለት ነው አላቅም ማለት ሽንፈት ይመስለዋል። ልንገራችሁ፣ ትናንትና ራይድ ይዤ ማለት ነው እንግዲህ ሰፈሬ ጠፍቶብኛል። እንዴት አድርጌ ወደ ዘንድ መሄድ አላቅማ። ከዛ የሆነ ሰው መኪናው ቁመን ጠየቅ ነው። ታውቀዋለህ፣ እንደ ይህ ቦታ እንዴት አድርገን ነው የምንሄደው? ምናምን አለ። ይህ ሰው በኮንፊደንስ ነው የምላችሁ በኮንፊደንስ ቀኝ ትሄዳለህ፣ ከዛ የችነ ነጭ ፎቅ ትታያለች፣ ወደ ቀኝ ታጠፍ። እሱን ተከትለን ሄድን ወደማናውቀው ሰፈር ነው የገባ ነው ነው የምላችሁ ስለዚህ እባካችሁ አንዳንዴ ማለት ነው ኢቭን ሎኬሽንም ዳይሬክሽንም የማናውቅ ከሆነ አላውቅም ማለት ምንም ችግር የለውም ሽንፈት አይደለም እንጂ ሀያ ደቂቃ ምኑ ያጠፋሁት መንገድ ላይ ኤኒዌይስ አላውቅም አላውቅም መንገዱን